በዛሬው የትረካ ሰዓታችን በባይራ ዲጂታል መጽሔት ልዩ እትም ላይ ልዑል ሰገድ አስማማው መንገድና መልካችን በሚል ርዕስ ያስነበበንን መጣጥፍ እናቀርባለን። ትረካውን ማድመጥ ሲጀምሩ ቪዲዮውን ላይክ፣ እንዲሁም ቻናሉን ሰብስክራይብ ማድረጉን አይርሱ። መንገድና መልካችን ጽንፍን በጽንፍ እንደ መግቢያ የሰው ልጅ በሕይወቱ ውስጥ ከባድና ማንነቱን የሚያሳክር ህመም ሐዘን፣ አሊያም አደጋ ሲያጋጥመው ሰብአዊ ባህሪውን የሚታደግበት የራሱ የሆነ መንገድ አለው። ይህም መንገድ ዲፌንስ መካኒዝም ይሰኛል። ስለ ዲፌንስ መካኒዝም ለመጀመሪያ ጊዜ ያስተዋወቀን ኦስትሪያዊው የሳይኮ አናሊሲስ አባት የሆነው ሲግመንት ፍሮይድ ነው። ሰው ራሱን ከማንነት ስብራት ወይም መቃወስ ለመከላከል የሚጠቀማቸው እነዚህን ዲፌንስ ሜካኒዝሞች አይነታቸው ብዙ ነው። ለዛሬ መጣጥፋችን የመረጥነው ሪያክሽን ፎርሜሽን የሚባለውን ነው። ይሄም እንዴት እንደሚሰራ እኔ ለምሳሌ የአንድ ሰው ውስጥ የነፍሰ ገዳይነት ሀሳብ ተፈጠረ እንበል። የሀሳብ ከባድ የሆነ ፍራቻን ይፈጥርበታል። እንዲሁም የወደፊት ማንነቱን የሚያዛባበት አይነት ከሆነ መስተሃልዩ በራሱ ፍቃድ ወይም አንኮንሼስሊ ከዚህ ሐሳብ ተቃራኒ እና አዎንታዊ የሆነ ነገር ይፈጥራል። ሰውየውም ያንኑ የሚያንጸባርቅ እንዲሆን ያደርገዋል። በዚህም መሰረት ሰውየው የሰው ልጅ ሞትን የሚቃወም አክቲቪስት ማንነትን ሊላበስ ይችላል። ዛሬ ይህንን ጉዳይ ያመጣ ነው፣ ግን ስለ አንድ ሰው ጸባይ ለማስረዳት አይደለም ይልቁንስ የሰው ልጅ በዚህ አይነት መንገድ እንደምን ራሱን ወደ ከፋ ጭንቀትና የማንነት ቀውስ ውስጥ ሊከት እንደቻለ ከሕክምና ታሪክ ጋር አያይዘን ለመተንተን በመሸታችን እንጂ። በዓለም ላይ ገናና የነበረው የሮማ ስርወ መንግስት ከወደቀ በኋላ ያ ትልቅና ሰፊ አስተዳደር ወደ ተለያዩ ራሳቸውን ወደ ቻሉ ግዛቶች ተከፋፈለ። በዚህ ጊዜ ነበር ክርስትናም ወደ አውሮፓ ስር መስደድ የጀመረው። ክርስትና የአንዳንድ ግዛቶች የመንግስት ሃይማኖትም ወደ መሆን ተሸጋገረ፣ ቀስ በቀስ አብዛኛውን የአውሮፓ ክፍል ማጠቃለልና ማዳረስ ቻለ። ክርስትና በመላው አውሮፓ መስፋፋቱ በአህጉሩ ውስጥ አዲስና በአይነቱ ፍጹም ልዩና የራሱ የሆነ የአኗኗር ዘይቤን ይዞ መጣ። ታዲያ ይህ አዲሱ የአኗኗር ዘይቤ ለእያንዳንዱ የህይወት ቦይ የራሱ የሆነ ቀኖና ነበረው። አብዛኛዎቹ ቀኖናዎች ደግሞ ማህበረሰቡ ይኖርበትና ይመራበት ከነበረው ነባር ስርዓት ፍጹም የተለዩ ሆኑ። ወደ ሕክምና ታሪክ ስንመለስ ክርስትና አውሮፓን ከማዳረሱ በፊት በዋነኛነት ሲተገበር የነበረው መሰረቱን ግሪክ ያደረገውና የግብፅ አብራክ የሆነ የህክምና ጥበብ ነበር። በግሪኮች አመለካከት ደግሞ ህክምና ከአማልክት የተሰጠ በረከት፣ ሐኪሞች ደግሞ የእነዚህን አማልክት ቤተሰብ ወይንም አልጋው እንዲሆኑ ተደርጎ ይታመን ነበር። በሽታ ደግሞ የክፉ ወይንም የአታላይ አማልክት ሸፍጥ አሊያም የተቆጡ ገዢ አማልክት ቅጣት እንደሆነ ይታሰብ ነበር። ክርስትና ሲመጣ ግን የራሱ የሆነ አስተምሮና አኗኗር ባህል ይዞ ብቅ አለ። ለምሳሌ በሽታ ከሰይጣን የሚመጣ የእምነት ፈተና አሊያም ለመጥፎ አድራጎታችን የሚሰጥ የጊዜር ቅጣት ነው የሚል አዲስ አስተሳሰብን አሰረጸ። በመሆኑም ይህ በሽታ ሊፈወስ የሚችለው ወደ ጊዜር በመማፀን እና ንስሐ በመግባት ብቻ ነው። ፈተና ከሆነ ደግሞ ህመሙን በጽናት በመጋፈጥ ለድል መብቃት በሌላ አነጋገር አስቀድሞ ግሪካውያኑም ሆኑ የታላቁ የሮማ ስሮ መንግስት ግዛት ነዋሪዎች ሲጠቀሙበት የነበረውን የህክምና መንገድ የሚቃረን እንደነበረ አንዳንድ ጸሀፍት ያስረዳሉ። ለዚህም ምክንያቱ ቀደም ብለን እንደገለጽ ነው፣ የግሪካውያኑ ህክምና ጥበብ ከአማልክቶቻቸው እና ከአምልኮ መንገዳቸው ጋር ተሸምኖ የቀረበ በመሆኑ ነው። እነዚህ የግሪክ አማልክት ደግሞ ክርስትናው ፈጽሞ የማይቀበላቸው ጣዖታት ሆኑ። የእነሱ ስም የተወዳጀው ጥበብ መጠቀም ደግሞ ለእነሱ ከመገዛትና እነሱን ከማምለክ ተለይቶ የሚታይ ነገር አልነበረም። እንዲህ አይነቱ አስተምሮ ስር እየሰደደ ሄደና መነሻቸውን ግሪክ ያደረጉት የሕክምና ጥበባት ቀስ በቀስ ተቀባይነታቸው እና ተግባራዊነታቸው እየቀነሰ መጣ። በዚህም ምክንያት አውሮፓ አይታ የማታውቀውን የተላላፊ በሽታዎች ወረርሽኛ አይነት እንዳስተናገደች ይገለጻል። ተላላፊ በሽታዎች ከመጨመራቸው እና ገዳይነታቸው ሰውን በማሸበሩ በበሽታ የተጠቁ ሰዎች ለብቻ እንዲገለሉ እና በማቆያ ካምፖች ውስጥ እንዲቀመጡ ይደረግ ነበር። እስኪድኑ ድረስም ከሰው ጋር ይቀላቀሉ ዘንድ አይፈቀድላቸውም። ይሄ የመለየትና አግልሎ የማቆየት ድርጊት ግን ብቻውን መፍትሄ ሊሆን አልቻለም። ይብሱኑ አንዳንድ በሽታዎች ከቁጥጥር ውጪ ይወጡ ብዙሃኑን ያጭዱትና ያረግፉት ጀመር። ለአብነትም እንደ ጥቁሩ ሞት ብላክ ዴዝ፣ ኮሌራ፣ ፈንጣጣ፣ ታይፎይድ ወዘተ ያሉ ዛሬ ላይ በጣም ቀላል ብለን የምንፈረጃቸው አካባቢን እና የራስን ንጽህና ካለመያዝ የሚመጡ በሽታዎች አያሌውን የአውሮፓ ህዝብ ፈጅተውታል። እልቂቱ በበዛና በተደጋገመ ጊዜ ግን ምድራዊውን ጥበብ ድጋሚ እንዲያጤኑ ታስገደዳቸው። ከግሪካውያኑ የመጣውን የሕክምና ጥበብ ከአማልክቱ ጋር የሚያገናኘውን ጉዳይ በመተው ለክርስትናው በሚመጥን መልኩ ማጥመቅና ለአገልግሎት መጠቀም ተጀመረ። ገዳማትም የነበሩትን የሕክምና መጽሐፍት በመተርጎም እና ከክርስትና በማይጋጭ መልኩ መተግበር ጀመሩ። እነዚህ ገዳማት የሕክምና ትምህርት ማዕከላት፣ እንዲሁም የሕክምና መስጫ ተቋማት ወደ መሆን ተሸጋገሩ። የኋላ ኋላ ደግሞ በተለይ ከዘመን አብርሆት ጀምሮ ህክምናንም ሆነ ሌሎች ጥበባትን ከቤተ ክርስቲያን የመለየት እንቅስቃሴ እያየለ መጡ። መንፈሳዊነት አያስፈልገንም ወደሚል ጽንፍ አደላ። ይህን እንዲሆን ያደረጉ ዋነኛ ምክንያቶች የሰው ልጅ ስለ ራሱ፣ ስለ ዓለሙ እንዲሁም ስለ በሽታና የተለያዩ ነገሮች ያለውን አመለካከት እየቀየረ በመምጣቱ ነው። ይሄ የአመለካከት መቀየር እንዲሁ በአንድ ጀንበር የመጣ ሳይሆን ቢያንስ 500 ዓመታትን የፈጀ ሂደት ነበር። ለመሆኑ የሰው ልጅ ስለ ራሱ ስለ ዓለሙ እንዲሁም ስለ በሽታ ያለውን አመለካከት እንዲቀይር ያደረጉት ምክንያቶች ምንድን ነበሩ? አካላችን ሲከፈት፣ የሰው ልጅ ስለ ራሱ ያለውን ግንዛቤ ከቀየሩ ሁነቶች መካከል አንዱ አንድሬስ ፓሳሊያስ ስለ ሰው ልጅ አካል አወቃቀር ሲታመንበት ከነበረው የተለየ ምልከታ ይዞ መምጣቱ ነው። ለማስረጃም ከዚህ በፊት ስለ ሰው ልጅ አካል አወቃቀር ለማጥናት የእንስሳትን አካል በመበለት ይካሄድ የነበረውን ወደ ሰው ልጅ በማስወር ሬሳን በመበለት ጥናትና ምርምር በማካሄድ በእንስሳቱ በኩል በተዘዋሪ እንረዳው የነበረውን የአካላችንን አወቃቀር በቀጥታ እንድንረዳው አድርጓል። በዚህም ግኝቱ የሰው ልጅ አለኝ ብሎ ያሰባቸውን ብልቶች ሳይኖረው ደንግጦ ይወሩኛል ብሎ ያላሰባቸውን ብልቶች በአካሉ ውስጥ በማግኘቱ ደግሞ በመገረሙ አፉን መከት ግድ ሆነበት። ይህ አንድ እርምጃ የሰው ልጅ ስለ አካሉ አወቃቀር የነበረውን ምልከታ ሙሉ በሙሉ የቀየረ ነበር። ሌላኛው ስለ ሰው ልጅ ያለንን አመለካከት የቀየረው ደግሞ ዊሊያም ሃርቪ የሰው ልጅ ስለ ደም ዝውውር የነበረውን ምልከታ ፍጹም በሚቃረንና አዲስ በሆነ መልኩ ያቀረበው ጥናታዊ ጽሑፍ ነው። ከዊሊያም ሀርቤ አስቀድሞ ከክርስቶስ ልደት በፊት ይኖር የነበረው ኢራቲስትራተስ ስለልብና ስለ ልብና ስለ ደም ቧንቧዎች የዘመናችንን የሚመስሉ መልከታዎች ያራምድ የነበረ ቢሆንም ከእሱ በፊት የነበሩ እንደ ሂፖክራተስ ያሉ አባቶችም ሆኑ ከእሱ በኋላ የመጡት እንደነ አርስቶትልና ጌለን ያሉት ልጆቹ ልብ የሀሳብና የስሜት ማከማቻ ቁፋዳ ደም ቅዳ ከአራቱ ባህሪያት አንዱ የሆነው አየርን በሰውነታችን የሚያሰራጭ የአየር ቧንቧ እንዲሁም ደም መልስ ደግሞ የተቀሩት ሶስቱ ባህሪያትን ማለትም እሳት ወይም ሙቀት፣ ውሃ ወይም ደም እንዲሁም አፈርን ወይም ምግብ ከጉበት ወደ አካላችን የሚያሰራጩ እንደሆኑ ያምኑና ያስተምሩ ነበር። በጥንት ግብፃውያን ዘንድም ሰው ከሞተ በኋላ ሌላው የውስጥ ብልት ከሬሳው እንዲወገድ ሲደረግ ልብ ግን አትነካም ነበር። ምክንያቱ ደግሞ ከሞት በኋላ በሚኖረው ሕይወት ሟች ምድር ላይ ስለኖረው እድሜ ቅጣትም ሆነ ሽልማት የሚያገኘው ልቡ ተመዝና ነው። በ18ኛው ክፍለ ዘመን ላይ የተከሰተው ወጣት የሕክምና ባለሙያ ሀርቬ እንዲህ ያለውን ነባር ያስተሳሰብ የሚገለባብጥ አዲስ እሳቤ ፈነጠቀ። በዚህም ዛሬ ላይ የምናምንበትን ደም ቅዳም ሆነ ደም መልስ ደምን የሚያዘዋውሩ መሆኑ ልዩነታቸው፣ አንዱ የተቃጠለ አየርን ወደ ደም፣ ሌላኛው ደግሞ ንጹህ ደምን ወደ ህዋሶቻችን ይዘው እንደሚያመላልሱ፣ ልብ ደግሞ ለሀሳብና ለስሜት ሳይሆን ለደም ኮሮጆ እንዲሁም ፓምፑ እንደሆነች አረጋገጠ። የማይታየው የፍጡራን ዓለም በ16ኛው ዘበን መገባደጃ ላይ ሌላም አንድ አዲስ የአስተሳሰብ መስኮት ተከፍቷል። ይህም መስኮት ማይክሮስኮፕ ይባላል። የማይክሮስኮፕ ፈጠራ ባለቤትነት የሚያከራክር ጉዳይ ቢኖረውም ቅሉ ብዙኃን ባለቤትነቱን ለደቻዊው መስታወት አንጥረኛ ዘካሪያስ ጄንሰን ይሰጡታል። ዘካሪያስ ማይክሮስኮፕን ለመጀመሪያ ጊዜ ለዓለም ያስተዋወቀው እንደ ኢሮፓያን አቆጣጠር በ1590 ዓመተ ምህረት ነው። ማይክሮስኮፕ መገኘቱ ልናየው የማንችለው ፍጹም እንግዳና አዲስ የረቂቃን ዓለም እንዳለ አሳይቷል። ማሳየት ብቻም ሳይሆን በውስጡ በአይን የማይታዩ ጥቃቅን ህይወት ያላቸው አካላት እንደሚገኙም ጭምር ማረጋገጥ ቻለ። ነገር ግን እነዚህ በአይን የማይታዩ አካላት ከተጨባጩ ዓለም ጋር ምን አይነት መስተጋብር እንደነበራቸው ለመረዳት ቢያንስ ለሶስት መቶ ተጨማሪ ዓመታትን መጠበቅ ነበረብን። የእውር ድንብር ፍልሚያ የሰው ልጅ ከስውሩ ዓለም ፍጡራን ጋር የነበረው መስተጋብር ግልጽ ባይሆንም እንኳን በተዘዋዋሪ መንገድም ቢሆን ለዘመናት እነሱን ሲጠቀምባቸው አሊያም ሲያጠቃቸው እንደነበር ይዘገባል። ለዚህም ማስረጃ ይሆነን ዘንድ ምንነታቸው ሳይገለጥ እነሱን በማጥቃት ወይም በመጠቀም ራሳችንን ከበሽታ ለመከላከል እና ለማዳን የሰራነውን ስራ ባጭሩ እንቃኛለን። በ18ኛው ክፍለ ዘመን መገባደጃ ኤድዋርድ ጄነር የተባለው እንግሊዛዊ ሐኪም በዘመኑ ከፍተኛ ሕዝብ ይጨርስ የነበረውን ፈንጣጣ አስቀድሞ ለመከላከል የሚያስችል ክትባት ማግኘት ችሎ ነበር። ስለ ፈንጣጣ በሽታ መንስኤም ሆነ ክትባቱ ስለሚሰራበት መርህ ግን ምንም አይነት ግንዛቤ አልነበረውም። በ1950 ዓ ም ደን ከተማ ውስጥ ከፍተኛ ሞትን ያስከተለ ምናልባትም ከእልፍ በላይ የሚሆኑ ሰዎችን ሕይወት የቀጠፈ ወረርሽኝ ተከሰተ። ወረርሽኙም የኮሌራ በሽታ ወረርሽኝ ሆነ። ኮሌራ ለመጀመሪያ ጊዜ በህንዷ ቤንጋል ከተማ እንደተከሰተ አንዳንድ የታሪክ መዛግብት ይጠቅሳሉ። ከዚህን ጊዜ ጀምሮ እስከዛሬ ድረስ ዓለማችን ሰባት ያህል የኮሌራ ወረርሽኞችን አስተናግዳለች። በ1950ዎቹ በተከሰተው ወረርሽኝ ግን ልዩ የሚያደርገው ነገር ነበረው። በዘመኑ ጆሴፍ ሊስተር የተባለ እንግሊዛዊ የቀዶ ጥገና ባለሙያ እጅን በመታጠብ ብቻ ከቀዶ ጥገና ጋር የተያያዙ የቁስል ማመርቀዞችን መከላከል እንደሚቻል ጥናታዊ ጽሑፍ አወጣ። ቢሆንም በብዙሃኑ የቀዶ ጥገና ባለሙያዎች ተቀባይነትን አላገኘም። ምክንያቱም ሊያክሙና ሊያድኑ ሄደው ሳለ የበሽታ ምንጭ እናንተ ናችሁ ስለዚህም እጃችሁን ታጥባችሁ ስሩ መባልን እንደ ስድብ ቆጥሮታል ሊስተር ግን በግኝቱ ውጤት አግኝቶበታል ከቀዶ ጥገና በኋላ በቁስል ኢንፌክሽን የሚሞቱትን ሰዎች ቁጥርን መቀነስ ችሏል ይህ ሁሉ ሲሆን ግን አንዳቸውም በማይታየው አለምዛ አካላትና በበሽታ መካከል ያለውን ግንኙነት መረዳት አልተቻላቸውም ታላቁ ፈረንሳዊ ሕክምና ሊቅ ሉዊስ ፓስተር እስኪመጣ ድረስ ዘአካላት ከበሽታ ጋር ያላቸውን ግንኙነት ብቻ ሳይሆን ከተቅላላው የሰው ልጅ ሁናቴ ጋር ያላቸውን ግንኙነት ማንም ለመረዳት የሆነለት አልነበረም። ላምባዲና እንሁ ማይክሮስኮፕ ከተፈጠረ ከ ሶስት መቶ አመታት በኋላ የወይን ጠማቂ ልጅ የነበረው ሊዩስ ፓስተር ለመጀመሪያ ጊዜ ጥቃቅኖቹ አካላትና ተጨባጩ ዓለም ግንኙነት እንዳላቸው በሙከራው አረጋገጠ። በግኝቱም የጠቀመው ወላጅ አባቱን ነበር። እንዲህ ነው መጦር ማለት። አባቱ የወይን ነጋዴም አይደሉም። ወይናቸው አልቀመጥ እያለ ያስቸግራቸው ነበር። የአባቱ ልጅ ፓስተር ደግሞ የወይኑ መበላሸት ምክንያት ጥቃቅኖቹ ዛ አካላት በወይኑ ውስጥ ስለሚገኙ እንደሆነ አረጋገጠ። ቀጥሎም በተወሰኑ ሙቀት ዛ አካላቱን መግደል እንደሚቻል ደረሰበት። እነሱ የሌሉበት ወይን በሰላም መቆየት እንደሚችል ለማረጋገጥ ቻለ። ሂደቱም ፓስቸራይዜሽን ተባለ። ፓስተር በዚህ ብቻ አላበቃም። እኒሁ ዛ አካላት ለአብዛኛው የሰው ልጅ በሽታዎች መንስኤ እንደሆኑ ሊደርስባቸው ቻለ። ጀርም ቲዮሪ ሲልም ጽንሰ ሀሳቡን ለማቅረብ ቻለ። በጀርም ቲዮሪ መሰረት በሽታ የሚከሰተው በእነዚህ ዛ አካላት አማካኝነት ነው። ወይንም ከእነኚህ ዛ አካላት አንዱ ወደ ሰው ልጅ አካል ውስጥ ወይንም ደግሞ የሰው ልጅ ቆዳ ላይ የመገኘት እድሉን ካገኙ በሰው ልጅ ላይ በሽታን ያስከትላሉ። ከፓስተር በመቀጠል ሮበርት ኮች ዘአካላቱን እና በሽታ የሚያገናኛቸውን መስመር በደንብ አድምቀው አሰመሩት፣ ለብዙሃኑም እንዲታይ ያደረጉት። ከዚህ በኋላ ለዘመናት ተዘግቶ የነበረው በር ተከፈተ፣ አይናችንም በራ። እነ ሊስተርም ለምን እጅ በመታጠብ ብቻ የቁስል ማመርቀዝን መከላከል እንደሚቻል ተገለጠላቸው። ኤዲዋርድ ጀነርም ክትባቱ እንደምን እንደሰራለት ግልጽ ነ። ተመሳሳይ መንገድን በመጠቀምም ፓስተር ራሱን ለአንትራክስ እና ለሌሎች በሽታዎች ብዙ ክትባቶችን መስራት ቻለ። ይህንን መርህ በመከተል በተለያዩ ጊዜ ለተለያዩ ተላላፊ በሽታዎች ክትባቶች ተሰርተዋል። የበሽታው አምጪ ተህዋሲያን ሊገኙ ችለዋል። ይህም ብቻ ሳይሆን የሚተላለፍበትን መንገድ ሊደረስበት ተችሏል። መተላለፊያ መንገዳቸውንም በማግኘትና ለበሽታ ሳያጋልጡን አስቀድሞ ራስን በመከላከል ብቻ አላቆመም። በድንገት መንገድ ቢሆንም የሰው ልጅ ጥቃቅኑን ዛ አካላትን መግደል እንደሚቻልም ደረሰበት። በ1928 እንደ ኢሮፓያን አቆጣጠር አሌክሳንደር ፍሌሚንግ በድንገት በባክቴሪያን መግደል የሚችል ቅንጣት ማግኘት ቻለ። ይህንን ያገኘው ደግሞ ከፈንገስ ነው። እሾህም በሾህ አትሉ እንዲህ ተፈጠርን! በዚሁ የአብርሆት ዘመን ደግሞ ለአመታት ምድርን በመርከብ ሲዞር ከርሞ የተመላለሰው ወጣቱ የተፈጥሮ ተመራማሪ ቻርልስ ዳርዊን የምላችኋል ለኛ አለ እህ ስንለው በአንዴ አልተፈጠርንም! ቀስ በቀስ በዝግመተ ለውጥ ሂደት እዚህ ደረስን እንጂ ያላ እኛም ብቻ ሳንሆን መላው ዓለም እንደዛን የመጣው ሲላ በሰረን ይህም ማለት ምድርም እድሜዋ በክርስትና አስተምህሮት ውስጥ ከዚያም የተሻገረ ነው ማለት ነው። በሌላ አነጋገር የሰው ልጅ ልዩ ፍጥረት አይደለም። እንደ ማንኛውም እንስሳ በተፈጥሯዊ ምርርጥ ወይም ናቹራል ሰርሌክሽን ሲያዘግም ከመሰሎቹ እንስሳት ተለይቶ አሁን ወዳለው ማንነቱ ተሻገረ እንጂ በሃይማኖት እንደተማረው ልዩ ሆኖ የተፈጠረ አይደለም። ሀሳቤው፣ ዓለምም ሆነ ተፈጥሮ ለሰው ልጅ የተፈጠሩ ናቸው የሚሉትንና የሰው ልጅ የተለየሁኝ ነኝ ብሎ እንዲያምን የሚያደርጉትን ሌሎች ሀሳቤዎች ገደል የሚቀጥ ሆነ። ይህ የዝግመተ ለውጥ ሀሳብ የሰው ልጅ ፈጥሮኛል ህግንም ሰጥቶኛል ስቸገርም የሚያምነውን አምላክ ጋር የሚያቆራረጥ አስደንጋጭ ሳቤ ነበር። ማርሽ ቀየራ። የነዚህና የሌሎች ሳይንሳዊ ግኝቶች ተጽዕኖ ተጨምሮበት በምዕራቡ ዓለም ውስጥ ፈጣሪም ሆነ ክርስትና የነበራቸው ቦታ ቀስ በቀስ እየተሸረሸረ ሄደ። በሂደት ላይ በምዕራቡ ዓለም ፈጣሪ የለም ወይንም ለእኛ ህልውና ተጠያቂ ሊሆን አይችልም ወደሚል ድምዳሜ የሚያደል አስተሳሰብ ጎመራ። ይህንን በመሰለው ሂደት የሰው ልጅ ምድራዊ ኑሯችን ጊዜያዊ ነው። ስለዚህ በምድር ስንኖር መመራመርም ሆነ ተፈጥሮን ማሰስ አያሻም። የሰው ልጅ የሚያሻው በመንፈሳዊ ሕይወት ተግቶ ፈጣሪውን ማስደሰት እና ዘላለማዊ ልጅነትን መቀዳጀት ነው ከሚለው መንፈሳዊነት ብቻ ካገነነ ምልከታና እምነቱን ተነስቶ በቸልተኝነቱ ምክንያት የደረሰበትን ችግርና መከራ እንዲሁም ሞት፣ መንፈሳዊነትን አሽቀንጥሮ በመጣል ፍጹም አካላዊ ወይንም ደግሞ ስጋዊ ወደ መሆን ፈጣሪ አያስፈልገኝም በራሴ ብቁ ነኝ መንፈሳዊነትም ሆነ ነፍሳዊነት የለብኝም አካላዊ መዋቅሬን ካሻሻልኩ መኖሪያዬን ካጸዳሁና ከበሽታ አምጪዎች ራሴን ከተከላከልኩ የምፈልገውን የደስታ ኑሮ እዚሁ ምድር ላይ መኖር እችላለሁ ወደሚለው ቁሳዊነትን ወዳገነነ ሌላ የአስተሳሰብ ጽንፍ ተሸጋግሯል ይህ ሂደት የሰው ልጅ ከሶስቱ ሁነቶች ጋር የተያያዙ ጠባያት አሉት የሚለውን ግንዛቤም አብሮ ደምስሷል። እነዚህ ሶስቱ ጠባያት አካላዊ፣ መንፈሳዊ እና መስታሊያዊ ናቸው። የአውሮፓውያኑ የስልጣኔ አብዮት ግን ሁለቱን ማለትም መንፈሳዊ እና መስታሊያዊ ጠባያቱን ችላ ብሎ በሰው ልጅ አካል ላይ እና በሚጨበጠው ወይም ሊመረመር በሚችለው ዓለም ላይ ብቻ ያተኮረ ምርምር ወደ ማድረግ አዘነበለ። ሰውንም ግን ጥልጌጥ አስመስሎ አስቀረው። የሰው ልጅ መንፈሳዊና ልቦናዊ ዝንባሌዎች ተጣሉ። ሰው እንደ ማሽን እንደ ሮቦት ብቻ ይታይ ጀመር። ይህም የሰው ልጅ ወደ ለየለት ድብርት ውስጥ ሊከተው ቻለ። ምክንያቱም ሰው አካል ብቻ አይደለምና በአካሉ ጤና መሆን ቢችልም በመንፈሱና በአስተሳሰቡ ጤና መሆን ካልቻለ ጤንነቱ ምልኡ ሊሆን አይችልም። ይህም በተለይ ምዕራባውያኑ ወደ ለየለት የማንነት ቀውስ ውስጥ እንደከተታቸው ይታመናል። የሰው ልጅ ከማንነቱ የመጣላት ዳፋ ግን በዚሁ ብቻ ያበቃ አልነበረም። መሰሉን እንደ ላብራቶሪ አይጥ እስከ መጠቀምና እስከ ማሰቃየት ድረስ አውሬያዊ ጸባዩን በአደባባይ አውጥቶ እስከ ማስጣት አደረሰው እንጂ። እስኪ እንደ ማስረጃ አንድ ሁለቱን ጠቀስ አድርገን እንለፍ። ከናዚ እስር ቤቶች ስር በሁለተኛው የዓለም ጦርነት ጊዜ ራሳቸውን እንደ ሰው ልጆች ቁንጮ ዘር አድርገው የሚቆጥሩት ጀርመናውያን ከመላው አውሮፓ የሰበሰቧቸውን አይሁዳውያን በመግደል ብቻ አልበቃቸው ብሎ ያሰቃያቸው ነበር። ዛሬም ላይ ለማመን ቀርቶ ለማሰብ የሚከብዱ ሳይንሳዊ ሙከራዎችንም በእነሱ ላይ ከመሞከር ወደ ኋላ አላሉ። አይሁዳውያኑ ላይ የሰው ልጅ ራቁቱን እስከምን ያህል ዲግሪ ቅዝቃዜ መቋቋም ይችላል ከሚለው ጀምሮ የሰው ልጅ አጥንት እስከ ስንት ጊዜ ድረስ ተደጋግሞ ቢሰበር ራሱን በራሱ መጠገንና ጠንካራ ሆኖ መቆየት ይችላል እስከሚለው ድረስ አሰቃቂ ሙከራዎችን ሞክረዋል። ደማችሁ ቆሽሿል በዚያው በሁለተኛው የዓለም ጦርነት መባቻ ጀምሮ በሀገረ አሜሪካ ጥቁር አሜሪካውያንን ደማችሁ ቆሽሿልና እናጽዳላችሁ በሚል ማጣሊያ የቂጥኝ ታማሚ የሆኑትን ሰዎች በሽታው ባይታክም ሰው ላይ የሚያመጣውን ለውጥ እስከምን ድረስ ነው በሚል ሀሳብ ወደ አራት መቶ የሚጠጉ ጥቁር ወንድሞቻችን ላይ ምርምር ተካሂዶባቸዋል መድኃኒቱ እያለና?። ታክሞው መዳን የመቻል እድሉ ኑሯቸው ሳለ ለአርባ ዓመታት ያህል ሲታለሉና ምርምር ሲካሄድባቸው ሰንብቶ ነበር። ለአብነት ያህል እኚህ ሁለት የተለመዱ ክስተቶችን ገለጽን እንጂ የሰው ልጅ በገዛ ወገኑም በተፈጥሮም ላይ ያደረሰው ጥፋት ይህ ነው የሚባል አይደለም። ይህ ማለት ግን ራሱን ከፍጹም አላዋቂነት ተነስቶ ዛሬ ላይ ወደ ደረሰበት ኤአይ ዘመን ድረስ ያሳካቸውን ስኬቶች እና ያገኛቸውን ግኝቶች እየኮነንን አሊያም እየካድን አይደለም። መንገዱ ምሉ አልነበረም። ጉዞ ቁሳዊውን ዓለም ብቻ ያገነነ እና ሌሎች የሰው ልጅ ጠባያትን ያገለለ ስለሆነ የመጣንበት መንገድ ምሉ አይደለም ለማለት እንጂ የማርያም መንገድ የሰው ልጅ አካሉን ብቻ ይዞ በግማሽ ክንፍ ለመብረር ሲሰር፣ በአንድ እጁ ሊያጨበጭብ ሲታገል፣ በትግሉም ሲበሳጭና እርስ በራሱ ሲወነጃጀል እና ሲፈነጋገል ከከረመ በኋላ በቀቢጸ ተስፋ ከሚዳክርበት የሚያወጡት የሚመስሉ መሲዎች ተከሰቱለት። የሳይኮሎጂ ጠበብቶች መጥተው የሰው ልጅ ከአካሉ ባሻገር ያለውን ሁናት ይገነዘብ ዘንድ በር ከፈቱለት። ምናልባትም ያ ባይሆን የዓለም መልክ አሁን ላይ ካለው ፍጹም የተለየ ሊሆን ይችል ነበር። የሰው ልጅ ችግር ግን በዚህ ብቻ እልባት የሚያገኝ አልነበረም። ምክንያቱም አንደኛውን ክንፉን ማስመለስ አልቻለምና መንፈሳዊነቱን ስለዚህ ዛሬም ቢሆን የሰው ልጅ አሁን ካለበት የተሻለና ከፍ ያለ ልዕልናን ያገኝ ዘንድ ከአካላዊ ጤንነቱ ባሻገር የአእምሮውን ጤንነት በሚጠብቅበት አኳኋን መንፈሳዊነቱን በሚያጠናክርበት ተግባራት ታግዞ መኖር ግድ ይለዋል። ይህ ካልሆነ ግን የሰው ልጅ ከውስጡ ደብቆ ያስቀመጠው አውሬዊ ጠባይ እየሰለጠነና ከምንንቀው የድንጋይ ዘመን የባሰ አውሬያዊነት የሰለጠነበት አኗኗር የምንኖርበት ዘመን ሩቅ የምትሆን አይመስለኝም። ልባዊ ለባዊ ማለት አስተዋለ፣ ተመራመረ፣ ዕውቀትንና እውነትን ከልቡ ሻተ ማለት ነው።